ምናምን አይነት ይነዛሽ ለከንቱ ሴት አባት፣ ለራሴ አንድ ቀን ያላቀ ለእኔም አንድ ቀን ይኑረሴ፣ ለአንችን የተሻለ ነው የሆነ ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ አንድ ቁርጡን ያውቃል። ከስምንት አመቴ ነው ደስ የተሰጠ እስከ ስምንት አመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት ገንሰንች ድለኛል ከአስራአንድ አመት እኔ አፈር አፈር ግን እንደ እባብ አፈር ልላት እንጂ አንቺ ኖረሻል አሁን ወይስ ምኝት ወይስ ይህንን በለኪን አሁን ሁሉ ፊትሽ ከፍቼ ቀጥቼው እዚሁ ልገናገልሽ። ሰዎች ነጃው ይላሉ ያለ ግን እኛን ማንም ቢረዳ የተፈቀረ ሰው የለ። እኔንም የሚወደኝ አካል የለ። አንችም እግዚአብሔር አይወድሽ፣ እኔንም እግዚአብሔር አይወደኝ። ፈጣሪ የለም። እኔና አንቺ ፈጣሪ የለም። እግዚአብሔር የሚባል ነገር የለ ሲጀመር ሲጀመር

እውነት እናቷ ነሽ ግን፣ አንቺ አለን እርግጠኛ መሆን ፈልጋለሁ። ዝም ብሎ ማንም ሰው እንዲመጣ አልፈልግም። አንቺ መሆንሽን እርግጠኛ መሆን ፈልጋለሁ። እናቷ ነኝ እኔ የማለት እናት ነው ሲሆ አብራለሽ ከፈለሽ የስ ፕሊሳ ያለውበት ቦታ ጥሩ ስላልሆነ ነው እንጂ አበራልሽ ነበረ። አትስፊት ሽሞ ይፈልጋሉ ማለት እርግጠኛ መሆን እፈልጋለሁ። ታውቂያለሽ ሚዲያ ላይ በጣም ብዙ የውሸት ታሪክ እየፈጠሩ የሚመጡ ሰዎች ስላሉ ሌላ ቪዲዮ ከዛ ኢንተርኔትሽ የማይሰራ ከሆነ ታጠፊያለሽ መጀመሪያ

ኦሬዲ ልጅቷን ሄዳለች። እሷ የሆነ ሀገር ነው ያለችው፣ መንገድ ላይ ነው ያለችው። ለዛ ማለት ትንሽ እንድትረዱት ያህል ማለት እኔ በእኔ ኃጢአት ማንም ሰው እንዲሆንን አልፈልግም። ማለት ባልገባው፣ ባልተረዳው ነገር ያልሆነ ነገር አስቦ ከፈጣሪ እንትን እንዲል አልፈልግም። እኔ እንደዚያ ያረኩበት ምክንያት አንደኛ የራሴ ልጅነት ቀላል አይደለም። በጣም ማለት እንዴት ልበልሽ፣ ቀላል አደለም። እኔ የእኔ እናት ስድስት ልጅ ወልዳ አንዳችንንም አላሳደገችም። ያው ባለባት በራሷ በግሏ ችግር ነው። እኔ ሰው ቤት ለሰው ቤት ነው፣ አዲስ አበባ ተወልጄ ሰው ቤት ለሰው ቤት ነው ያደግኩት። የአዲስ አበባ ልጅ ነኝ። አልተማርኩም፣ ትቤት፣ ማለት አልተማርኩም ስልሽ ካደግኩ የተወሰነ በራሴ ተምሬያለሁ እንጂ ትምህርት ቤት ያስገባኝ ሰው የለም። ለልጅ እኔ ለእናቴ ልጅ ሳልሆን ባል ነው የነበርኩት ማለትም ይህን ሳስረዳሽ ከአራት ዓመት አካባቢ ላይ ያው ሰው ቤት ወጥቼ እናቴ ጋር በረፍት በምድበት ጊዜ ከጫካ ቅጠል ለቅሜ በጀሪካን ውሃ ቀድቼ ለጭቃ የጨረቃ ቤቶች ሲሰሩ ለጭቃ ውሃ ቀድቼ ከብት የለንም ምንም አይነት ንብረት የለን ማለት ነው ቤት ራሱ የምንኖረው በጥገኝነት ነው ይሄ ጭቃ ቤት እየተሰራ ጥበቀ የሚባል ነገር ነበር የምንኖረው ባጣ ባጣ እኔ ከከብት ስር ከከብት ስርበት ለቅሜ ቤት አምጥቼ ጠፍጥፌ ኩበት ሽጬ እናቴን ማኖር ልጅ ነበርኩኝ እና ለእናቴ በጣም ብዙ መስዋዕትነት ከፍያለሁ ግን እናቴ ሁልጊዜ እኔን ካጠገቧ ማሸሽ ነበር የምትፈልገው። ከፍ እያልኩ ስመጣ ያው በቃ ገንዘብ ነክ ነበር ከእናቴ ጋር ያለን ዝምድና። ካለኝ ትመጣለች፣ ከሌለኛ ትመጣም። ሰው ቤት ትከተኛለች። ሰላሳ ጠብቃ ትመጣለች፣ ደሞዝ ትወስዳለች፣ ትሄዳለች። በአጭሩ እናቴ ጋ ያለኝ አባቴ ደግሞ፣ ለአባቴ አንድ ልጅ ነኝ፣ ያውም በጣም የስዕለት የስዕለት ልጅ ነው። ግን አባቴ ምን አይነት ሰው ነው እሱ ምንም አይነት ስራ ሰርቶ የማያመጣ ሰው፣ ሰርቶ ያመጣውን ገንዘብ እኔ ብቻ ካልበላው ብሎ በጣም የሚደበድብ አባት ነው። የሚደበድብ ስልሽ ስለት ሁሉ ልጅ ላይ እስከ ማንሳት የሚደርስ እና ረጅም ጊዜ አልኖርኩም። ይሄ የሆኑ የሆኑ ወራት ነው ከቤተሰቦች ጋር ያለ የሆነ ወራት የሆነ ቀን እንዳልኩሽ፣ በቃ አሁን ወደ የኔ ባጭሩ ይሄ ይሁንና ወደ መሀል የማህሌት ን እርጉሱን የአስራ ዘጠኝ አመት ልጅ ነበርኩኝ እኔ በዛ እድሜ የማህሌት እናት ቤት ታሪኩን አትቆራጭው ኮመንት እያነበብሽ ከሆነ ኮመንት ሀሳብ ስለሚሰርቅ ኮመንት ሳታይ ወደ ግድግዳ ወደ ሌላ ነገር እያረግሽ ንገሪ አንቺ ያሳለብሽ አንቺ ያሳለብ አንቺ ያሳለፍሽውን ካላወቅን ልጆች ላይ ለምን እንዲያረግሽ መረዳት አንችልም። ስለዚህ እንዲገባን አንቺ ያሳለፍሽውን ማወቅ አለብን። አሁን ጥሩ እየመጣሽ ነበር፣ መሀል ላይ ቀላቀልሽበት። ለእናትሽ ስንተኛ ልጅ እንደነበርሽ ሰው ቤት አስቀጥራሽ ደሞዝ ሽን ልትወስድ ስትመጣ ብቻ እንደምትሽ ነበር አደርስ ነግሪን ነበረው እሺ፣ ማለት ያው ነጣጥዬ የሺ ልንገርሽ ና በቃ የእናቴን በሱ ያዙ ና ከአባቴ ጋር የነበረን ግንኙነት ይልሽ እንደ ልጅና እንደ አባት አደለም። ለአባቴ እንደነገርኩሽ የስለት ልጅ ነኝ። እና አባቴን ለመጀመሪያ ጊዜ ያየሁት በአምስት አመቴ ነው። እስከዛ ድረስ እሱም እናቴን ትቷት ሄዶ ያ እሱ እንደሚለው ከሆነ ራሱ መወለዴን በህልሙ አይቶ ምናምን ከናዝሬት ሰው ያዋሽ ሰው ነው። እና ከናዝሬት ሰው ልኮ ሴት ልጅ ትወልዳለሃለች ምናምን ተብሎ ተብሎ ተወልጄ የእኔ አባት ግን የመጣው የአምስት አመት ልጅ እያለሁ ነው። ከዛ መጣ። እኔ ምንም አይነት የተሰማኝ ነገር የለም። ከዛ የእሱ የእኔም ቤተሰብ ማየት አለባት ተብሎ አገሩ ሄድን፣ አገሩ ይዞን ሄደ፣ አገሩ ይዞን ሄደ። በቃ ከዚህ በኋላ በስዕለት ያገኘኋት ልጄ በፍጹም ይዘሽ መሄዳችሁ እዚሁ ነው የምትኖሩት ብሎ እዛው ቀረ። እዛ ሰቀር ግን የኔ አባት ቤት ለአባቴ አንድ ነኝ፣ የስለት ልጅ ነኝ ብለሻል። እናቴ ስድስት ልጆች አላት ብለሻል። እንዴት ነው የሆነ አልገባኝ። ማለት አንቺ እናትና አባትሽ እንዴት ነው አንቺን የፈጠሩሽ? እሺ እንዳልኩሽ የኔ አባት ለእናቴ መጨረሻ ባሏ ነው። ከሱ ሌላ ያሉ ናቸው እኔ አባት አይወለዱም። እኔ የመጨረሻ የመጨረሻ ልጇ ነኝ ማለት ነው። አሁን ልቀጥላ? አዎ በቃ አገሩ ሄድን። ምንም አይነት አገሩ ላይ ምንም አይነት የሚያስተዳድር እኛን የሚያስተዳድርበት ነገር የለውም። ያው ትዝ እንደሚለኝ ሁለት ከብቶች ነበሩ። እኔ እናቴ እነሱን ከብቶች አብልተን ምናምን በጣም ያው ስልሽ አዋሽ ነው ትንሽ። አዲስ አበባ ለኖረ ሰው ያስፈራል ቦታው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 ተጣሉና በእንደዚህ ጉዳይ ተጣሉ። ስለታነሳባት ትሪውንም እለዋ ላይ ወረወረ ምናምን። ከዛ ልትተኛ ጥግ ላይ የመዳበሪያ ስታነጥፍ እኔ ወደ እናቴ ሄድኩኝ። እዛ እንዴት ወደ እናትሽ ትሄጃለሽ ብሎ ደበደበኝ። ደብድቦኝም እኔ በቃ እናቴ ጋ ነው ምተኛው አንተ ጋ አልተኛም ብዬ፣ ከዛ እሷን ጎትቶ ራሱ ጋ ስተኛት አሁን ምን ትሆኛለሽ ሲለኝ እኔ ብቼን ነው ምተኛው። በቃ እሷ ወደ አንተ ከመጣች እኔ ብቼን ነው ምተኛው ማለት በዛ የዕድሜ ስንት መሰለሽ አቡ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 የትም በላች ጠጣች ለበሰች የለም። ማንም እዛ የለም ማንም ማዝ ማንም ስለኔ ግድ የለውም ማንም ሰው አደሩ ያስፈ ማለት ስልሽ በጣም ጥሩ ህዝብ እንዳለ ሁሉ ደግሞ በጣም በቃ ወጣ ያለ አመልም ያለ እና የራሱን እንትን እንዲል ነበር የምናገረው።